የማህበር የስራ እድል ፈጠራ በርካታ ስራ አጥ ወጣቶችን የስራ እድል ተጠቃሚ እያደረገ ይገኛል። በሸገር ከተማ ገላንጉዳ ክፍለ ከተማ በስራ እድል ፈጠራ ተደራጅተው ከሚሰሩ ወጣቶች መካከል ሶሬሳ ደጀኔ አንዱ ነው። ሶሬሳና ጓደኞቹ በተመቻቸላቸው የስራ እድል ፈጠራ በማህበር ተደራጅተው ወደ ስራ የገቡት የዛሬ አራት አመት ነበር። ለሶስት ነው የተደራጀ እዛን ጊዜ እና ሴት ተሰጠን። በሰአቱ ብር አልነበረንምና ማሽን ተከራይቼ ነው የጀመርነው። ቤት ስለሚያስፈልግ ቤት ደግሞ በሰዓቱ አቅም ስላሌለን ይላል። ተከራይተን ለመስራት ስለሚከብድ ለምን አንደራጀን ብለን 2013 ተደራጀን። 2014 ቤት ተረካከበን። ለሶስት አመት በቃ እንደዛ ገዳማ ኮንቲነር ውስጥ አውሮ ጎዳና ከፊት ለፊት ነበር የሚነበረው አሁን በጥሩ ሁኔታ ነው እየሰራን ያለ ነው። አሁን ላይ በክፍለ ከተማው እነሱሪሳን ጨምሮ ሌሎች ወጣቶች ተደራጅተው የሀበሻ ልብስና የተለያዩ የጨርቃጨርቅ ምርቶችን በማምረት ላይ ይገኛሉ። ጥራቱን የጠበቀ ምርት ለማቅረብም ጥረት ያደርጋሉ። ዩኒፎርም እንሰራለን፣ የጥበቃ ልብስ እንሰራለን እና ባህላዊ ነኮችን ሁሉ ነገር እንሰራለን። የጠየቅነውን ሁሉ የምንተው ነገር የለም አገልግሎት ላይ እስከተሰማራን ድረስ ምንተው ነገር የለውም። ምን ስለሆነ አቅል እንሰራለን። በአብዛኛው የሴቶች ልብስ ነው፣ ቀሚስ እና እንደዚህ ደግሞ። ምርት ሱቅ አለን ኮልፌ፣ እዚህ አምርተን እዛ እንወስዳለን በመሀል ማለት ነው። ግን በትዕዛዝ በዋናነት የምንሰራ የሴቶቹን ልብስ ነው። በጥራት ሰርተሽ ካላስረከብሽ ወይም ከስተመሪም ካላስደሰትሽ ነገ ተመልሶ አይመጣም። ስኬታማ ማጥቶኝ በጀመርሽበት ትቆም ያለሽ። ከዚህ አንጻር በተሻለ መጠን በጥራት እየሰራን እናስረክባለን። ወጣቶቹ በሚሰሩት ጨርቃ ጨርቅ የማምረትና የመሸጥ ስራ ውጤታማ መሆን ችሏል። ተበድረው የጀመሩት ስራ እዳን ከመክፈል አልፎ የተሻለ ካፒታልን ያስመዘገቡበት ሆኗል። ስንጀምር በብድር ከሰው ከጎረቤት፣ እኛም ያለንን ጨማምረ አንድ ማሽን ገዝተን ያቺን ማሽን ከዛ ይሄ ሁሉ የተገዛው ከዛ ወዲህ ነው። አሁን ያለው ለውጥ ብዙ ነው። ትልቅ ለውጥ ነው እንጂ ቢያንስ የራሳችን የሆነ ነገር አለን። እንግዲህ እዛን ጊዜ ስንጀምር አስር ሺህ ገደማ እንደዛ ነው። ኦልሬዲ ማቴሪያል አስገብተንበት ጥሬ ብር እቃ ላይ የተቀመጠ በአስር ሺህ ብር ገደማ የጀመር ነው። አሁን እንደ እግዚአብሔር ፍቃድ እስከ ሁለት ነጥብ አምስት ይኖራሉ። ታላላቅ ማሽኖችን ደግሞ በሊዝ መልክ እንዲገባለን ጥያቄ ላይ ነን። ኦሬዲ ጨረሰን እየጠበቅን ያለ ነው። መሰል ስራዎች ከሚሰራው ሰው በዘለለ ለሌሎች የስራ እድልን መፍጠር ይችላሉ። በማህበር ተደራጅተው ለራሳቸው ስራን የፈጠሩ ወጣቶች ለሌሎችም እንጀራን በማውጣት ላይ ይገኛሉ። አረብ ሀገር ነበርኩኝ። አረብ ሀገር ስድስት አመት ሰርቼ ነበረ። ከዛ ከመጣ ወዲ ልጆች እያሳደግኩ ነበር። ከዛ የቤት እመቤት ነበርኩኝ። ከዛ እዚህ ድርጅት እስከ ብቼ እየሰራው የማገኘ ገቢ ቤትም ይደጉምልኛል በጣም ከመቀመጥ በጣም መልካም ነው አሁን ወደ ሰባት ሰው አለ እዚህ እነዚህ ማሽን ላይ የሚቀመጡት ምንድን ነው በቋሚነት በጊዜያዊ ደግሞ አስራ ሰባት አካባቢ አለ አስራ ሰባት ሀያም ስራው እንደበዛ ነው በስራ ይወሰናል። ወጣቶቹ በቀጣይ የሚያቀርቡትን ስራ አስፍተው ከሀገር ውስጥ ገበያ ባሻገር ለውጭ ገበያ የማቅረብ እቅድን ሰንቀው እየተንቀሳቀሱ ነው።